ሰው ስሜት አልተሰማኝም፣ ግን ውስጥ ያለው ጥያቄ እንደ አዲስ ፈንድቶ እየወጣ ነው። ሞገስ በሩን አንኳኳ ከዚህ ከደልከው ዘራፍ ዘራፍ አካኪ ዘራፍ ዘራፍ ዘራፍ! ብርኬ ወንድ አውሬ ሲሆን አንፈራፈረው ትልቁን ዝሆን፣ የማንም በሬ የሚፎክረው ያራድዬ ልጅ እስኪነሳ ነው! ዘራፍ ዘራፍ አካኪ ዘራፍ ዘራፍ! ይቅር በለው በቃ። ሞገስ እንደዚህ ቂመኛ ነህ እንዴ? የማደርገው ነገር ትክክል አይደለም እንዴ? አዎ፣ ጓደኛህ ሄደ፣ ያውም ደግሞ የልጅነት ጓደኛ። እሱ ለልጁ ብሎ ነው አይደል? አንተም ደግሞ ለእኔ ብለህ ነው የተቀየምከው። እኔ ደግሞ አሁን ደህና ነኝ። አዎ እየቀለድክ። ኧረ፣ የምሬ ነው። አድራሻ ሆነ ሰጥቶኛ። ስለዚህ ይኸውልሽ፣ በተለመደው በመነገናኝበት ቦታ ሄደን አንድ ላይ ተያይዘን እንሄዳለን። እሺ። ያው ዘር መተካት አለብኝ። ወደ ሀገር ቤት ሄጄ አዲስ ህይወት መጀመር አለብኝ። ባለማረኝ ነው። እያልሸለሹ ቅድስ አንተ ማስረጃ ምናምን ትላለህ። እንደ ሞገስ አለመቀበል፣ አለማምን መብቱ ነው። እሺ ግን የጣላት ልጆ በህይወት እንዳሉ ማወቅ አለበን። ቤተሰቦቻችን እንደምን አላችሁ? እግዚአብሔር ይመስገን፣ ከኛ ጋር ሁሉ ሰላም ነው። ሰላምታችን በያላችሁ ቤት ደረሳችሁ። እንግዲህ ዛሬ ብደጣም ደስ በሚል ቪዲዮ መተላል ማለት ነው። እንግዲህ ዳጣ ከብዙ ልፋት፣ ከብዙ መከራ፣ ከብዙ ውጣ ውረድ በኋላ ቤተሰቦቿን ዛሬ አግኝታለች ማለት ነው በጣም ደስ የሚል ነገር ነው ማለት ነው እንግዲህ ዳጣ የምሳሌ ድራማ ዋና ድምቀት ነች በጣም ነው የምንወዳት ማለት ነው እንግዲህ እንግዲህ በተስፋኛም ስንጠብቅ ነበረ ቤተሰቦቿን እውነት ታገኝ ይሆን ወይስ ምን ይሆን እያልን እንግዲህ ብዙ ነገሮችን ሁላችንም የራሳችንን መላምት ግም ስንሰጥ ነበረ እሷም ከብዙ በቃ ብዙ ልፋቶችን ብዙ የህሌና ጥያቄዎችን ከረጅም ዓመታት እንግዲህ ከህፃንነት እስከ ወጣትነት ዕድሜዋ ድረስ ብዙ እያየች ብዙ በቃ ማለት ቤተሰብ አለኝ የለኝም ብሎ የማንነት ጥያቄ በጣም ከባድ ነው። የሰዎችን አባት ስታይ፣ የሰዎችን እናት ስታይ፣ እህት ወንድም ስታይ፣ የኔም እህት ቢኖረኝ ወንድም ቢኖረኝ ኑሮ ቢሆናል እኮ፣ ሞተው ሆን በሕይወት አሉ ይሆን እናትና አባቴ እያለች ብዙ ጥያቄዎችን እንግዲህ ስታወጣ ስታወርድ ነበር የቆየችው ማለት ነው። እንግዲህ ዛሬ በጣም ደስ በሚል ቪዲዮ ተገናኝተናል። እሱም እንግዲህ ዳጣ ከቤተሰቦቿ ጋር ተገናኝታለች። እንግዲህ በቪዲዮ ላይ ያሳያችሁት ያው በቀንጨብ አድርገን ለማሳየት እንደሞከር ነው። እንግዲህ ሞገስና ዳጣ እንግዲህ ለዚህ ነገር ያነሳሳት የመጀመሪያው ሞገስ ነው። ሞገስ ቤተሰብ እኮ ይኖርሻል ዳጣ፣ ለምን ቤተሰቦች በቲቪ ቀርበሽ አትፈልጊም ብሎ ካላት በኋላ እንግዲህ የተለያየ ኢንፎርሜሽን ማጣራት ጀመረች፣ ምናምን ከዛ በኋላ ነው እንግዲህ ከአንዱ አንዱ ከአንዳንዱ መልእክቶቹ እየተቀባበለች እንግዲህ ዛሬ ደስ የሚል ዜና ላይ ደርሳለች ማለት ነው። እና ሞገስ ጋር ከሄዱ በኋላ እንግዲህ ተደዋውለው እዛ ጋር ከሄዱ በኋላ ቤቱን በምልክት ነገሯቸው ማለት ነው። በምልክት ከነገሯቸው በኋላ ሄደው እንግዲህ በር ሲደርሱ ሞገስ በጣም ፈርቶ ነበረ። ሞገስ የፈረው ለምንድን ነው? ምናልባት ተመለሱ ምንድናችሁ፣ ሌባ ናችሁ ወይ የተለያየ አይነት ነገር ውዝግብ ሊፈጠር ይችላል። በዚያ መካከል ደግሞ ዳጣ እንድትጎዳ ስላልፈለገ በጣም ስስፌን ታትሁኝና ተረጋግተ ሌላ ቀን እንምጣና ዳጣ እንመለስና ሌላ ቀን እንጣብሏት ነበረ። ዳጣ ግን በጣም ስለጓጓች በቃ ፍላጎቷ በጣም የጨመረ ስለሆነ አሁን ላይ አልመለስም ብለዋለች ማለት ነው። እንግዲህ አልመለስም ብላም ቀጥታ ሄዳ በሩን ራሷ ናት ያንኳኳችው። ሞገስን ሄዳ አንኳኳ ስት ነው ሞገስ በጣም ነው የፈራው። እንግዲህ ሞገስ እጁን ባፉጭ ኖ ነው የቆመው። ከዛ በኋላ እንግዲህ የመጀመሪያ መጥቶ የከፈተው አባት እየሆኑ እንግዲህ ምናልባቸው የሰው እውነት ወላጅ አባቷ ይሆን ወይስ የእንጀራ አባቷ ይሆን? እሱ እንግዲህ ጥያቄ ነው ማለት ነው። ግን ዞሮ ዞሮ አግኝቶታል። በሩን ከፈተ ማነሽ ነው ያለ። ከዛ በኋላ እንግዲህ ወደ ውስጥ አስገብቷታል። ወደ ውስጥም ስትገባ እንግዲህ ይህን የመሰለ ቤተሰብ መካከል ገብታለይ፣ ለዛውም ደግሞ የባለ ሀብት ቤት ነዋ። የኔ ብጤ ዲያ ቤት አይደለም መቼም ጋይስ። እና እንግዲህ ደስ የሚል ቤት ውስጥ ገብታለይ ማለት ነው። እንግዲህ ስትገባም እናትየዋ ቁማ፣ ልጆቹ እንግዲህ ቁጭ ብለው ተቀብለዋታል። ዝም ብዬ ሳይ ግን ማለት ነው እናትየዋ እና ዲያ ጣብጣ ነው የመሳሰሉት በእርግጠኝነት እናትና ልጅ ናቸው። ዋጋ ይሄ የራሴ ግምት ነው። እናንተስ ምን ትላላችሁ? አይመሳሰሉም? በጣም ነው የመሳሰሉት። እና ደግሞ በተለይኛዋ ጥቁር ሸሚዝ አድርጋ ቁጭ ያለችዋ ሴቷ ልጅ እና ዲያጣ በተለይ በጣም ማች ያደርጋሉ ማለት ይመሳሰላሉ። ወይኔ እናንተስ፣ እስኪ ግምታችሁን አስቀምጡ እናስ እውነት እንደገባች አዎ ልጃችን እናት የጠፋ ልጅ ያለችን ብለው ይቀበሏት ይሆን ወይስ ደግሞ የተለያየ ጥያቄ ይቀርብባት ይሆን? እኔ ግን ዝም ብዬ የራሴን ግምት ሳስቀምጥ ምናልባት ትንሽ ውጣ ውረድ ሊኖረው ይችላል። ምክንያቱም ግድ ነው። በነገራችን ላይ ዳጣ ደግሞ በእርግጠኝና ብዙ ጥያቄዎችን እንጠይቃለን። ምክንያቱም በህሊኗ ሲመላለሱ ማና የጣለኝ? ለምንድነው የተጣልኩት? ምንድነው የተፈጠረው? ይሄ እውነት እናት አለኝ ወይስ ደግሞ ወይስ ይሄ ሰውዬ ደግሞ ሰውየው አባቷ ሁኑ ሴትዮዋ እንጀራ እናት ሆና ይሆን? እናቷ በህይወት የለች ይሆን? ወይስ እናቷ ሌላ ስፍራ ሂዳ ይሆን? ብዙ ጥያቄዎች አሉ። ስለዚህ እሱን ጥያቄ እንግዲህ ዛሬ በቀጣይ ቪዲዮ ይዘን መጣ ነው የሚሆነው ማለት ነው። እንግዲህ ሰብስክራይብ ላይክ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሆኑ። የምታበረታቱን አብራችሁን ያላችሁ ቤተሰቦቻችን በጣም ምስጋናችን ከፍ ያለ ነው፣ ውዶችዬ በጣም አመሰግናለሁኝ። እንግዲህ ዳታ ከብዙ ልፋት በኋላ እንግዲህ የዛሬ የደስታዋ ቀን ነው ማለት ነው። እንግዲህ ሁላችንም በጉጉት ሙሉ ቪዲዮውን ለማየት እየጠበቅን ነው የምንገኘው። እንግዲህ በደስታ ላይ ደስታ እንደሚሆኑላት አንጠራጠርም ማለት ነው። አሁን ላይ በቃ ምሳሌ ደግሞ በጣም ደስ የሚያስብል ነገር ነው ያለው። እንግዲህ እንደጠበቅ ነው ብሩክ፣ እንዳያችሁት በጣም በደስታ ላይ ደስታ ነው። ልጁን አሳክሞ ከብዙ መከራ፣ ከብዙ ጭንቀት፣ ከብዙ ፈተና በኋላ ልጁን አሳክሞ በሰላም ወደ ሀገሩ ተመልሷል ማለት ነው። ከዛም እንግዲህ ሞገስ ከሉላ ጋር በቃ በጣም ብዙ እንትን ውስጥ ነበር የነበረው። እንግዲህ ዛሬ እንደልባቸው መንቀሳቀስ እንደልባቸው ወጥተው መግባት ባይችሉም እንኳ በዝና ምክንያት ዙሮ ግን አብረው ነው ያሉት። እግዚአብሔር ይመስገን ማለት ነው። ሌላ ደግሞ እንግዲህ ሞገስ፣ ቅድስቴ፣ ቅድስትና ብሩክ እንግዲህ እነሱም የራሳቸውን የህይወት ጉዞ መንገድ የሚጀምሩበት ነው ብለን ተስፋ እናደርጋለን። ምክንያቱም ቅድስቴ ባነሳችሁ ጥያቄ እንዳያችሁት ጥያቄ ጠይቃለች። በዚያም እንግዲህ ብሩክ ድንግጥ ነው ያለው እና ባላማረኝ እያልሽ ነው ቅድስት ምናምን ብሎ ቃ ደንግጧል። አልጋውን አነጥፍሽልኝ ምናምናም ብሎ ነው የቀባጠረው ማለት ነው። ስለዚህ ያ ደግሞ የሆነ ምልክቶችን ያሳያል። ስለዚህ ብሩክም የራሱን ውሳኔ ወስኖ የራሱን ህይወት እንደሚጀምር ምንም ጥርጣሬ የለንም ማለት ነው። ስለዚህ ሁሉም በስኬት ላይ እየሆኑ ነው። እንግዲህ ዳጣ በጣም ትልቁ ሲጠበቅ የነበረው ምሳሌ መድያን ነበረ። እግዚአብሔር ይመስገን ምሳሌ ድናለች። ከዛ እንግዲህ የዳጣ ቤተሰቦች አሁን ይገኛሉ። ከዛም ሲቀጥል ሉላና ሞገስም ደግሞ በቅርቡ በነፃነት የሚንቀሳቀሱበት የሚወጡበት፣ የሚወዱበት መንገድ ቀንም ቅርብ ነው ብለን ተስፋ እናደርጋለን። ምክንያቱም ዝና አሁን ላይ ትንሽ ተስፋ እየቆረጠ ይመስላል። ለምን መሰላችሁ? እንግዲህ ብሩክ ትናንትና ባገኝቶ እንግዲህ አሳምሮ በቦክስ አቅምሶታል፣ ተደብድቧል። እንግዲህ እንደዛ ሁሉ አንገቱን መቶ ሰማንያ ዲግሪ እያንቀሳቀሰ እግሩን ወደፊት እየዘረጋ እጁን እየሰበሰበ እንግዲህ ሂዶ ሲያበቃ ዘርሬው እመጣለሁ ብሎ እንግዲህ ተዘርሮ ወድቋል ማለት ነው። ስለዚህ ያ ተዘርሮ ሲወድቅ ደግሞ እንግዲህ እዛ ላይ ብሩክ የተናገረው ቃላት ነበረ። አንተ ሉላን እኛ ሳንሆን የወሰድናት አንተ እንዴ ሚስት ሳይሆን እንዴ ባህሪያ ቤት ውስጥ እየደበደብክ ስላልካት በራሷ መንገድ ወጣች እንጂ ያንተ ሚስት ማንም አልነካልህም። በቃ ብዙ አማረኛዎች ብዙ ኃይለ ቃላትን ተናግሮታልና፣ በዛም እንግዲህ ለካ ይሄም አለ እንዴ ብሎ ወደ ራሱ እያገናዘበ ነው። ወደ ኋላ አባቱ ያለውን ቃላት እያስታወሰ ነው። ግን ደግሞ አለቸነፍ ባይ ትቢት ያው ጉራ ነገር ስላለበት እንግዲህ አሁንም እየተጎረረ ይገኛል። ሌላ ማህሌት እንግዲህ የራሱ ያለችውን መንገድ እየተከተለች ነው። ያው ሞገስን ለማስገደል ብሯንም እሷም ደግሞ ያው ዝና ብርና ቤቱን እሰጥሻለሁ ያላትን ወይም ቤት ገዝቼ እሰጥሻለሁ ያላትን እሱን ነገር ለማስከበር ግዴፋ ቀና እያለች ነው። እንግዲህ እሱ የሚሳካላት አይመስለንም። እሷም እንግዲህ ሀሳቧን ሳትቀይር አትቀርም። ለምን ዝናን ሞገስን መግደሉን ሉን ተወት አድርጋ ወደ ዝናን ማጥመዱ ዝናን በፍቅር ለማንበርከክ የራሷን ያለችውን መንገድ እየተከተለች ትገኛለች ማለት ነው። ውድ ቤተሰቦች፣ በቀጣይ ቪዲዮ በአዲስ ነገር ብቅ እንላለን። እስከዛ ላይክ አድርጋችሁ ሰብስክራይብ እያደርጋችሁ ጠብቁን። አብራችሁን ስለሆናችሁ ሁሌ ምስጋናችን ከፍ ያለ ነው። አመሰግናለሁ። መልካም ጊዜ።